እሺ፣ እንዴት አደራችሁ? እንዴት ሰነበታችሁ? ዛሬ ትናንትና አንስተ ነው በነበረው ወይም አንስቼው በነበረው ሀሳብ ላይ የምንቀጥልና ሀሳቦችን አንድ በአንድ ነጥብ አድርገን ማየት ያሉብን ነገሮች እንደሆኑ እንድትረዱትም ስለሚያስፈልግ ይሄ አሁን እያዳመጥነው ወይም እያየነው ያለነው አስተሳሰብ ከተለመደው ከሚታወቀው ነገር የወጣ። ሁለተኛ ነገር ደግሞ ሀሳቦቹ እርስ በርሳቸው የሚያሰራጩትም እርስ በርሱ የተጋጨ ሀሳብ መሆኑንና አስተሳሰብም እንደሆነ መረዳት ያስፈልጋል። በመጀመሪያ ደረጃ በየትኛውም ሃይማኖት የትኛውንም እምነት የሚከተል ሰው ሊሆን ይችላል። የራሱ የፈጠረው አምላክ እንዳለው የሚታወቅ ነው። እነዚህ ሰዎች ራሳቸውን እንደ መጀመሪያ ወይም እንደ ምንጭ አድርገው የሚቆጥሩ አስተሳሰባቸውም ከዛ ጋር የተያያዘ የሆኑ ሰዎች ናቸው። ይሄ ደግሞ አንደኛ በክርስትናው ስንመጣ ሀለወተ እግዚአብሔር ወይም የአምላክ መኖር ጥያቄ ምልክት ውስጥ የሚጥል አስተሳሰብ ይሆናል። ሁለተኛው ነገር ደግሞ ቁሳዊ ነገር ላይ እንድንደገፍ የሚያደርግ አስተሳሰብ አለ። በዚሁ ሀሳብ ውስጥ ደግሞ ሌላው ድብልቅልቅ ያሉ ሀሳቦች እርስ በርሳቸው ለሚናገሩት ንግግሮች ደግሞ እርስ በርሳቸው ድብልቅልቅ ያለ ሀሳብ ያለባቸው ናቸው። ሶስተኛ፣ ስልጣኔ የሚለውን ነገር የሚረዱበት በራሳቸው በተወሰነ የአእምሮ ወይም ደግሞ እነዚህ ሰዎች ባላቸው የእውቀት ልክ ብቻ ዓለምን የሚገመግሙበት እና የሚሰፉበት መሆኑ ይሄ ሌላኛው እንደ ክፍተት የሚወሰድ ነው። ስለ ህይወት ያላቸው ግንዛቤ ሌላኛው ደግሞ ጥያቄ ምልክት ውስጥ የሚወርቅ ነው። በተጨማሪም ሃይማኖት የሚለውን እየተረዱበት ያለው ነገርም ሌላኛው አንደኛው የአስተሳሰቡ የሚዛባበትና እርስ በርስ የሚጋጭ ያለበት ነገር ነው። ሃይማኖትን እንደ ፍርሃትም አድርገው ይወስዱታል። ስለዚህ ፍርሃትንም የሚጨምሩ ሰዎች ናቸው ማለት ነው እና ፍርሃት እኛ የለብንም ብለው ይላሉ። ግን የተደገፉበት የሚያምኑት ነገር እንዳለም ደግሞ ያሳያል። ሌላው እዚሁ አስተሳሰባቸው ውስጥ የመልካም ነገርን ተቃራኒ የሆኑ ነገሮችም በአጠቃላይ ምኞታቸውና ፍላጎታቸው እንደሆነ ያስረዳሉ። ከገነት ይልቅ ሲኦልን መምረጥ አይነት ሂደቶችንም ያሳያል። በአጠቃላይ ስናየው ሀሳባቸው እርስ በርሱ መጋጨት ያለበት በአንድ የንግግር ሂደት ውስጥ አንድ ጊዜ የፈጣሪ መኖርን አንድ ጊዜ ደግሞ ፈጣሪ የለም ነጮቹ የተጫነብን ነው ብለው የተነሱም ይመስላል። እዚህ ጋር እንደ ሀሳብ መረዳት ያለብን ነገር ለዚህ ሁሉ መንስኤ ነው ብዬ እንዳስብ ያደረገኝ የነጭ ጠል ወይም ደግሞ በሌላ አገላለጽ ነጭ ጠል የምንለው ወይም በሌላ አገላለጽ እንዴት ብለን መውሰድ እንችላለን? በቃ ይሄ የቆዳ ቀለምን መሰረት አድርጎ የተመሰረተ ችግር ወይም ደግሞ የዝቅተኝነት ባህል ወይም ደግሞ አስተሳሰብ የፈጠረው ወይም ደግሞ እምነት የፈጠረው ይመስላል። ሁለተኛ ነገር ሌላኛው እንደ መንስኤ የቀደሙ አባቶች ያደረጉትንም መልካም ነገር ያዩና ደግሞ እነሱንም ደግሞ መኮነን ይጀምራሉ። ያ ማለት አንድ ማህበረሰብ የራሱ ማንነት፣ የራሱ ጥንካሬ፣ የራሱ ድክመት የሆኑ ነገሮች ይኖራሉ። ግን መነሻቸው ትንሽ ቻሌንጅ የሚያደርገው አንደኛው እዚህ ጋር እርስ በእርሱ የሚጋጭ ሀሳብ መኖሩ ነው። አንድ ባንድ እንሂድ። ከንግግራቸው እንደምንረዳው የመጀመሪያው ነገር አምላክ የለም ብለው የተነሱበት ያም ማለት ምንጩም፣ ሀሳቡም፣ አይዲያውም ሁሉን ነገር ማድረግ እንችላለን። ስለዚህ እኛን ሊመራን የሚችል የለም። በመጽሐፍ ቅዱስ ውስጥ በተለይ ደግሞ በመጽሐፍ ቅዱስ ውስጥ ያለው እግዚአብሔር የውሸት ሐሰተኛ እግዚአብሔር ነው ብለው በድፍረት ይናገራል። ይሄ የድፍረት ቃላቸው ነው። እውነት በመጽሐፍ ቅዱስ ውስጥ ያለው እግዚአብሔር እግዚአብሔር አይደለም ብለው ካሰቡ የእነሱ የፈጠራቸው ማን ነው? ያስገኛቸው ማን ነው ነው ወይስ የዳርዊን የዝግመተ ለውጥ ነው እዚህ ያደረሳቸው ብለን እንድንጠይቅ ያስገድደናል። ሁለተኛ ባህል ይሉና ባህልን ደግሞ የሚሽሩበት መንገድም ስላለ ማለት ነው። ከአምላክ መኖር ጋር በተያያዘ ስነ ፍጥረቱ የሚያስረዳን ይመስለኛል ይመስለኛል ሳይሆንም ደግሞ ያስረዳናል። ለምሳሌ ቀን ይጨልማል፣ ይነጋል ንፋሳት ይነፍሳሉ ወቅቶች ጊዜያቸውን ሰዓታቸውን ጠብቀው ዑደታቸውን ሳያቋርጡ ያችን ዑደት ጠብቀው በዛች በተቆጠረች ጊዜ ውስጥ ይመጣሉ። ይህንን ስርዓት ወይም የመቆጣጠር ሰው አይቻለው ሊቆጣጠር የሚችል አንድ ኃይል አለ ማለት ነው። ያ ኃይል ደግሞ እግዚአብሔር አምላክ የፈጠረን አምላክ ይህንን ምድር ያስገኘ አምላክ አለ ማለት ነው። ያ በእኛ እውቀት በእኛ ሀሳብ የምናጥር ከሆነ ይሄ አስተሳሰብ ችግሩን የሚፈጠርበት እዚህ ጋር ይሆናል ማለት ነው። ያም ማለት አንዳንድ ጊዜ የዳሪውን ነው የሆነ አስተሳሰቦች ከማህበረሰብ ካለው አስተሳሰብ ጋር በሚጋጭበት ጊዜ የሚፈጠር የበታችነት የዝቅተኝነት፣ የሚፈጠር ነው ማለት ነው። ስለዚህ አምላክ አለ ወይ ለሚለው አዎ አለ። በምኑ ይታወቃል ከተባለ በስነ ፍጥረቱ ይታወቃል። የትኛውም ሃይማኖት ተከታይ ቢሆን ሁሉም የራሱ ፈጠረን የሚለው አምላክ አለው። ስለዚህ ያን ማወቅ የመጀመሪያው ጉዳይ መሆን አለበት ማለት ነው። ሁለተኛ ቁሳዊ በሆኑ ነገሮች ላይ መመስረት ለሚለው ነው። ቁሳዊ የሆኑ ነገሮችን እንደ ማነጻጸሪያ ሀሳባቸውን እንደ መደገፊያ አድርገው ይናገራሉ። ይሄ ደግሞ ሀሳባቸውን ቀጥታ ከምዕራባውያን የወሰዱትን ሀሳብ አይ እኔ ነፃ ወጥቻለሁ እኔ አርነት ላይ ነኝ ይሉና ግን የሚናገሩት ያንን ነጮቹ የሚናገሩትን ቃላቶች መሆኑ በጣም የሚገርም ነው። ለምሳሌ የአዲስ ትውልድ እንቅስቃሴ ላይ ከሚነሱ ሀሳቦችን በደንብ አድርገው ይጠቀሙታል። ስለዚህ ይህኛውን መጠቀማቸው ይሄ አስተሳሰብ ነው፣ ራሱን የቻለ አስተሳሰብ ነው መከተል ይችላሉ። ግን ሌላኛውን ክሪቲሳይዝ ወይም ደግሞ ያንን ሌላኛውን በመተቸት ደግሞ መሆን የለበትም እኔ የምከተለው ይሄ አስተሳሰብ ነው ብሎ በግልጽ ቁሳዊ ነገር ላይ ነው የምከተለው። ሰው ቁሳዊ ነገር ለእኔ ትልቅ ነገር ነው ብሎ ሊነሳ ይችላል፣ አንድ ሰው። ያ ማንም ሊቃወመው የሚችል የሚቻል ነገር የለም ማለት ነው። ሌላኛው በአንድ ነገር ላይ እራሳቸው ያነሱታል፣ ያንኑ አይ ይሄ ትክክል አይደለም ይላሉ። ደግሞ ያ ትክክል አይደለም፣ ይሄ ይሄ መሆን አለበት ላሉት ደግሞ አፍራሽ የሆነ ነገርን ያመጣሉ። ለምሳሌ አይ በቃ መጽሐፍ ቅዱስ ውስጥ ያለው ፈጣሪ ትክክለኛው ፈጣሪ አይደለም፣ መጽሐፍ ቅዱስ ውስጥ ያለው ክርስቶስ ትክክለኛው ክርስቶስ አይደለም ይሉና እዛው መጽሐፍ ቅዱስ ውስጥ የተጠቀሱትን ደግሞ ለነሱ አስተሳሰብ ወይም ሀሳብ ይጠቅሙናል የሚሉትን ደግሞ አምጥተው ይለጥፉታል። ይሄ ወይ ከተቀበሉ ትክክል አይደለም። መጽሐፍ ቅዱስ ከተባለ መጽሐፍ ቅዱስ ውስጥ ያለው ሀሳብ በአጠቃላይ ትክክል አይደለም ማለት ነው። እንደዛ ብለው መውሰድ አለባቸው እንጂ ሁለት ረገጥ፣ ያ ማለት ሁለት እግር አለኝ ብሎ አንድ ሰው ሁለት ዛፍ ላይ እንደ መውጣት አይነት ሜታፎር ይወሰዳል ማለት ነው። ሁለት እግር ስላለው አንድ ሰው ሁለት ዛፍ ላይ ሊወጣ አይችልም። ሁለት እግር ስላለው ሁለት ቦታ በተመሳሳይ ጊዜ አንድ ሰው ሊሄድ አይችልም። ይሄ አይነት ችግሮች ክፍተቶችን እንዲፈጠር ያደርጋል ማለት ነው። ሶስተኛው ስልጣኔ ራሱ ዲፋይን አድርገው ቢነሱ ወይም ደግሞ ስልጣኔ ማለት ይሄ ይሄ ነው ብለው ራሱ መነሳት አይችሉም። በአጠቃላይ በቃ ስልጣኔን ከሞደርናይዜሽን ጋር ወይም ደግሞ ሞደርን አለም የምንለው ይሄ ሞደርን ወርልድ ከሚባል ጋያይዙታል ያ ማለት ባህል ትራዲሽን ነው ማለት። ትራዲሽንን ስንወስድ በቃ ሎካል የሆነው ነገር ሁላ ጥሩ ነገር የለውም ወደሚል አስተሳሰብ ሊያመጣን ነው ማለት ነው። ስለዚህ ባህልን አንዳንድ ጊዜ አይ ይሄ ባህላችን ይሄ ይሄ ነው ይሉና እኛ ጀጅ አላደረግንም፣ እ እንደዚህ አይደለም ይሉና ደግሞ መለሰው ያንን ባህል መለሰው ሲተቹት ይታያል። ስለዚህ እንደዚህ አይነት እርስ በርሱ የሚጣረስ ሀሳብን በደንብ አድርገው ይዘውበት የሚሄዱ ነው። ሌላው ሃይማኖት የሚሉት ነው። ሃይማኖት መነሻው ቃሉ ማመን ነው። አንድ ሰው ደግሞ እነሱ እየተናገሩ ያሉት እያወሩ ያሉት የሆነ እያመኑበትን ነገር እያወሩ ግን ሃይማኖት የለም ደግሞ ብለው ይናገራል ሃይማኖትን የሚያሰኘው እኮ አንድ ሰው ላመነበት ይሄ ትክክል ነው ይሄ እውነት ነው ላለበት ነገር ታምኖ መኖር ማለት ነው። እኛ ታምነን እየኖርን ያለ ነው ለእንደዚህ አይነት አስተሳሰብ ነው ብለው እየተናገሩ እራሳቸው አይ ደግሞ አይ ይሄኛው ሃይማኖት ነው እኛን ችግር ውስጥ የከተተን ይላሉ። ስለዚህ የእነሱም አስተሳሰብ የእነሱም እምነት የቀደመውን ማህበረሰብ እምነት ወይም ደግሞ አሁን የቀደመውን ማህበረሰብ እምነት ይዞ የሚሄደውን ማህበረሰብ እየረበሸ ነው ማለት ነው። ቀውስ ውስጥ እየከተተ ነው ማለት ነው። በተቃራኒው ማየት ይጠይቃል ማለት ነው። እኔ አሁን ሰዎቹን አደለም እየተቃወምኩ ያለሁት አስተሳሰቡ ትክክል አደለም ነው። አስተሳሰቡ ላይ ያለው ችግር ነው እኔ እየተናገርኩ ያለሁት። ስለዚህ ሁለት ሁለተኛ ነገር ደግሞ ራሳቸውን ለማሳወቅ ራሳቸውን ፕሮሞት ለማድረግ ወይም ደግሞ በሌላው ዘንድ ተቀባይነት ለማግኘት እየሰሩ አይ፣ የራሳቸውን ትርክትም እየፈጠሩ አይ፣ አይደለም ሰው አርነት መውጣት አለበት ብለው ደግሞ ይናገሩናል። ማን ነው አርነት መውጣት ያለበት? አርነትስ ማለት ደግሞ ነፃነትስ ማለት ከምን? ከእግዚአብሔር መለየት፣ ከፈጣሪ መለየት። ሁሉም እስልምናም ይሁን ክርስትናም ይሁን የትኛውም ሃይማኖት የራሱ ፈጠረኛ አምላኬ ይሄ ነው ብሎ የሚያምንበት አምላክ አለው። ስለዚህ ይሄ ሃይማኖት ስርዓት አለው፣ የሚገዛበት ስርዓት አለው፣ ባህል አለው፣ ዶግማ አለው፣ ቀኖና አለው። ስለዚህ ቀኖናን እየሻሩ ወይም ስርዓትን እየሻሩ የማይነካ የሌላውን መር እየነኩ አይ ደግሞ አይ ይሄ ትክክል አይደላችሁም ሲባሉ አይ እኛን እንገላችኋለን ይሉናል፣ እንደዚህ ያስፈራሩናል ይላሉ። ይሄ ትክክል እኛ አስተሳሰብ አይደለም። አንድ ሰው በስነ ስርዓት ምን እያልኩ ነው? ምን እያስተላለፍኩ ነው ትውልድስ ከእኔ ምን ይጠብቃል ብሎ ማሰብ ያለበት ይመስለኛል። ሌላው ፍርሃት ብለው የሚጠሩት ትሕትና ተብሎ የሚገለጸውን ነገር ነው። ለእነሱ አንድ ሰው ፍርሃት አለበት ብለው እያሰቡ ያሉት ሃይማኖት ፍርሃት ይጭናል ፍርሃት ውስጥ እንድንገባ ያደርገናል። ነገሮችን በበጎ አድርገን ነገ መልካም ነው ተስፋ አለኝ ብሎ እንዲያስብ ያደርገዋል ይላሉ። ደግሞ ይመለሱና ደግሞ አይ ይህንን ስናስወግድ መኖር ያለብን የዛሬ ነው ይላሉ። ስለዚህ ዛሬ መኖር አለብኝ ብሎ ካስበ አንድ ሰው ፍርሃት ውስጥ ገብቷል ማለት ነው በእነሱ አስተሳሰብ። ስለዚህ መጽያቱን አስቦ አንድ ሰው አይ ይሄ እንዲህ ቢሆን መልካም ነው ማለት ፍርሃት ከሆነ እነሱ ዛሬ መኖር አለብኝ ብሎ ሲያስብም ፍርሃት አለ ማለት ነው። ነገ እሞታለሁ ብሎ እያሰበ ነው ማለት ነው። ስለዚህ ፍርሃት ነው ማለት ነው። እዚሁ ጋር ተያይዞ ሞትን የገለጹበት መንገድ ሌላኛው አጠያያቂ የሆነ ጉዳይ ነው። አጠያያቂ የሆነ ጉዳይ ነው። አንድ ሰው ሞተ ብለው የሚያስቡት አዎ፣ መተንፈስ እስካልቻለ ድረስ አንድ ሰው እስትንፋሴ ለብምቱ እንደው በሳይንሱ ስንመጣ እንኳን ካቆመ፣ በቃ ከዚህ የመኖር መንቀሳቀስ፣ መስራት፣ ማውራት፣ መናገር እነዚህ ሁሉ ነገሮች ይቆማሉ ማለት ነው። ይሄ ሞተ የሚባለው ነገር ይሄ ነው። በቃ ስለዚህ ነፍስ ማለት የምታንቀሳቀሰው ነፍስ ከስጋው ተለይታለች ማለት ነው። ስለዚህ መለየት አለ። ሞት ማለት እኮ መለየት ማለት ነው። ስለዚህ አንደኛ ሞትንም ወደ ፍርሃቱ ውስጥ መክተት ተገቢ አይደለም። ሁለተኛ ደግሞ ይህን ነገር እንኳን ብንል ነፍስ ከስጋ የምትለይበት ወይም ደግሞ በእናንተ አስተሳሰብ በቃ አንድ ሰው መስራት፣ መብላት ማውራት መናገር መሄድ መቀመጥ የማይችል ከሆነ ኦሬዲ ከሲስተሙ ወይም ደግሞ በተፈጥሮ ህግ እየተመራ ነው ማለት ነው። ያ ደግሞ ከሰውየው ቁጥጥር ውጪ ነው። አንድ ሰው የራሱን ህይወት ዛሬ አልሞትም፣ ነገ አልሞትም ብሎ መወሰን እስካልቻለ ድረስ፣ ይሄንም መቆጣጠር እስካልቻለ ድረስ እንዴት ራሱን በራሱ መወሰን ይችላል? ስለዚህ ራሱ ላይ መወሰን የማይችልበት ብዙ መንገዶች ስላሉ ማለት ነው። ሌላኛው እኔ በጣም የሚገርምኝ እሺ፣ ነፃነት የመረጥ ነው ለውድቀት ነው ወይ? እኔ ሌላኛው ጥያቄ አንድ ሲደመር አንድ እኩል ይሆናል ሁለት እኮ ያልነው በስምምነት ነው አይደል? ከዚህ በፊት የነበሩ ስርዓቶች አይ በቃ አንድ ሲደመር አንድ ሁለት ነው የሚለውን ውጤት ስለነገሩን ነው። ስለዚህ ገነት ሲባል መልካም ነገር መልካም ነገሮች የሚከናወኑበት ከሆነ ሲኦልም የሚባለው ነገር መጥፎ ስርዓት ያለው ወይም ደግሞ ክፉ ነገር ባደረግን ቁጥር የዛ ካታጎሪ ወይም ግሩፕ እስከሆነ ድረስ አንድ ሰው ይህንን ከተረዳ ወይ አዲስ ትርጉም መስጠት ትርጉም ሰጥቶ መነሳት፣ አለበለዚያ ግን ያ ማህበረሰብ የተስማማበትን ዲኔ አድርጎ መነሳት ትክክልም አይደለም ትክክልም ሊሆን ደግሞ አይችልም ማለት ነው። በአጠቃላይ ስናየው ሀሳቡ ራሱ እርስ በርስ የተጣረሰ ከተፈጥሮ ጋር በቀጥታ የሚጋጭ ሀሳብ ሆኖ ይገኛል ነው። ስለዚህ ይሄ ሀሳብ ይሄ የሚጋጭን ሀሳብ እያቀረቡ አይ የተደረገው ይሄ ነው፣ ከዚህ አንፃር ነው ከዚህ አንፃር ነው ማለት ትክክል ነው ማለት አይደለም። በአጠቃላይ ይሄ አስተሳሰብ አውቀው ዴሊብሬትሊ ትውልዱ ላይ እየሄዱ እየበከሉ ያሉት ነው። እኔ ይሄ አይደለም የሚያሳስበኝ ከዚህ አስተሳሰብ ትውልዱን ቁሳዊ በሆነ ነገር በሆነ አስተሳሰብ ውስጥ እንዲመራ ህግና ስርዓትን እንዳያቀ ስርዓትን፣ ባህልን፣ የራሱን ባህል ዲኔ እንዲያደርግ ሃይማኖቱን ዲኔ አድርጎ እንዲነሳ ማድረግ ትክክል አይደለም እያለ እየተቃወመ ተቃዋሚ ፕሮቴስት የሚያደርግ ነገር እንዲፈጠር ማድረግ ሀገርን ያለ ባህል ማስቀረትም፣ ትውልድ ያለ ስርዓትና ያለ ህግ እንዲጓዝ የሚደረግበት ነው። የራሱን ባህል እንዲተው እንዲጥል የሚደረግ ነው። አይ ባህላችን እንደዚህ እንደዚህ፣ ከዛ በፊት መጠየቅ ያለባቸውን ነገሮች በትክክል አዋቂዎች ቁጭ ብሎ ከቀደሙ አባቶች መረዳት አንድ በጎ ነው። በራስ በተፈጠረ ጭንቅላታችንን ውስጥ በሚነሱ ጥያቄዎች ሁላ ትክክለኛ እንደ ጥያቄ ጥያቄ ሊሆኑ ይችላል። ለራሳችን የምንሰጣቸው መልሶች ግን ትክክል ነው ማለት አይደለም። ትክክል ያሉንን አስተሳሰብ እራሱ መደገፍ ትክክል ነው ተብሎ አይታሰብም። ኦኬ ስለዚህ ሰው ይሄ አስተሳሰብ የእናንተ ከሆነ ሜቢ እንዲስፋፋ ልታደርጉበት የምትችሉት ነገር መንገድ ሊሆን ይችላል። በተለያዩ የሶሻል ሚዲያ እየተጠቀማችሁ ግን ይሄ አስተሳሰብ ትክክል ነው ወይ፣ ትውልድን ያነጻል ወይ? ማህበረሰብን በመልካም ነገር ይመራሉ ወይ? መልካም የሚባለውን ነገሮች እንዲያደርጉ ያስችላሉ ወይ ብሎ መጠየቅ ደግሞ ከእናንተ ይጠበቃል። ስርዓትን በደንብ ማወቅ መረዳት ያስፈልጋል። ትውልድን ወደ መጥፎ ነገር ከመምራታችን በፊት ከመመራቱ በፊት ማለት ነው። እናንተ እድሜያችሁ ሄዶ ሊሆን ይችላል። ብዙ ነገር ኖሯችሁ ሊሆን ይችላል ከፋይናንስም ከብዙም ነገር ከሰዓትም የተማራችሁም ሊሆን ይችላል። ስለዚህ ትምህርትን እንዲናይ እየተደረገ ባይሆን ትምህርት እንዴት መስተካከል አለበት ተብሎ መታሰብ ሲገባው ትውልድን ሊያጠፋ የሚችል ነገር ላይ ትኩረት አድርጎ ጥያቄ እየፈጠሩ ያ ጥያቄ ደግሞ ትክክለኛ ያልሆነ መልሶችና መፍትሄዎችን እያስቀመጡ መሄድ ሀገርንም ማህበረሰብንም መጉዳት ነው። ስለዚህ ማህበረሰቡን ከመጎዳቱ በፊት ራሳችሁን ቆም ብላችሁ ማወቅ ያለባችሁን ነገር ማወቅ ይጠይቃል። መጠየቅ ያለባችሁን ነገር መጠየቅ አለባችሁ። ትናንትናም ለመናገር አንደኛው ከገፋፋኝ ነገር እናንተ አላወቃችሁትም የተባለ እውቀት፣ ያ እውቀት ያ ክህሎት የለም ማለት አይደለም። አለ። ስርዓቱ አለ። መፍትሄዎቹ አሉ። እያንዳንዱ ስርዓት አለው። ለዛ ስርዓት ደግሞ ተገዢ የሆነ ማህበረሰብ ደግሞ አለ። እውነት ነው። ፊደል ባወቅን ቁጥር እየጠፋን እንደሆነ ግን ትልቁ ማሳያዎች ይህንን አስተሳሰብ የሚያራምዱ ሰዎች ናቸው። ደግሜ እናገረዋለሁ ይህንን ማህበረሰቡን የነበረውን እሴት፣ ባህል፣ ትክክል፣ መልካም የሆኑ ነገሮችን እንዲጥል እያደረገ ያለው እንደዚህ አይነት አስተሳሰቦች ያልተጣራ፣ ያልተመረመረ፣ ያልተፈተነ የሐሳቡ ነገ ተነገወዲያ ላይ ይዞት የሚመጣው ትውልድን ወዴት መንገድ ስርዓት የሌለው ትውልድ እንዲፈጠር እንደሚያደርግ አለማወቅ፣ አለመረዳት፣ አለማገናዘብ፣ ይሄ በጣም በጣም በጣም አደገኛ የሆነ ነገር ስለሆነ እባካችሁ በተለይ የሀገር የማህበረሰብ ታሪክ ስርዓት ወግ ላይ የምትሰሩ ሰዎች እያንዳንዱ ማህበረሰብ ውስጥ ያሉ መልካም የሆኑ ነገሮችን በየአካባቢው ያሉ ትውልዱን ሊያነጹ የሚችሉ አስተሳሰቦችን ወደ ፊት ለፊት ማምጣት የግድ የሚልበት ወቅት ያለ ይመስለኛል። አለበለዚያ ግን ይህንን ባህል ይህንን ስርዓት ሃይማኖትን ከሃይማኖት ወይም ደግሞ ሃይማኖት አልባ የሆነ ትውልድ ስርዓት አልባ የሆነ ትውልድ ነገ እንዳይፈጠር ወይም የተፈጠሩትም ደግሞ ነገ ተነገወዲያ ለሀገሪቷ ችግር እንዳይሆኑ የምናደርገው የየ ማህበረሰቡን መልካም የሆኑ ነገሮች መልካም ያልሆኑ ሊኖሩ ይችላሉ እነሱን እያረሙ መልካም የሆኑ ነገሮችን ወደ ፊትለፊት የማምጣት ግዴታ ያለበት ጊዜ ይመስለኛል። ስለዚህ ሁላችንም እጅ ለእጅ ተያይዘን በተለይ ከዚህ በፊት የነበረበት የመከባበር የመረዳዳት አስተሳሰቦችን ሁላችንም በየአካባቢ በተወለድንበት አካባቢ ላይ ያሉ መልካም ነገሮችን ወደፊት ለፊት እንድናመጣ በትህትና ጠይቃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።